አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውዴ የኤክራም ትዮ ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ ዛሬ እንግዲህ የኤክራም የማምን ገብዣትታለሁኝ ቪዲዮ እንድሰራልኝ ከሷ ጋር ቆዩ ማለት ነው ውዴ ተከበራችሁ የቻናል የቤተሰቦች እንዴት ናችሁኝ ይህ የቻናል የቤተሰቦች አልኩኝ የቀርታ የኤክራም ቻናል ቤተሰቦች እንዴት ናችሁ ሰላም ናችሁ ወይ እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ናችሁ ሆይ? እንግዲህ ዛሬ የመጣችሁ በመማር ነው ማለት ነው። እኔ ብዙም አላቅም መማርን፣ ወላሂ በሷ ስሪ ብላ ነው ቪዲዮ የሰጠች ማለት ነው። እንግዲህ ስለ መማር ምን ምን በየ ብላኛል ይመስላችሁ? ስለ መማር ምን ሾ አረፍን ይችላል። እንግዲህ ከንግስቷ መማር እስኪ ስልክ እያስተካከልኩ ነው። እና ቤተሰብ በመጀመሪያ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ አትርስዋት ማለት ነው። ኦኬ ተማም፣ ላይክ ሸር አርጓት ማለት ነው እና ቤተሰቦችዬ ላይክ ሸር አርጎ ብያቸዋለሁኝ። ተወዳጁ እንግዲህ የመልከ መልካም ምስኪን እህት ማለት ነው። በጣም ነው የምወደበ። ነገራችን ላይ መማር በቃ ለምንድን ነው የሚባለው? ለሚስኪኖች ደራሽ ናት። በቃ ለሁሉም ሰው ማለት ነው፣ ደራሽ ናት። አንሻ ቀሳለው ባዶ ነው። ልብስ የለጠብ እስኪ እና ልብስ ልጠብ እያልኳት ነው ማለት ነው። እና ቤተሰቦች እየዋየ የሆኑ ልጆች እየጮሁ ምንም ሊያስወሩኝ አልቻሉም። ገና ኮ ደቂቃ እንኳን እንትን አላልኩ። ለምን አንቺ ዘንድ ያመጠች አልሰራም ዛሬ ፋሚሊ ማለት ነው፣ ወላሂ ላዚም የሳኩ ሳቅ ግቡና ማለት ነው። እንትና ቪዲዮ ላይ ሄች ሰማናት ሱመያ ያላቀቀችው ቪዲዮ እንግዲህ ቴክስቱ ሌላ ነው፣ ማራው ሌላ ነው ነው እሷ ያደረገችው ፕሮፋይል፣ አላውቅም በእሷ ገቢ ብያት ነበር ማለት ነው። ሶመያ እንግዲህ ዛሬ ልጆቹን አስራ አሸንታቸዋለች ማለት ነው፣ ሽንታቸው እስከሚወርድ ድረስ። እኔ እንዲሁ ዛሬ በሕይወቴ ስቄ አላውቅም፣ እንደ ዛሬ ማለት ነው። ልጁን የመነኝ የመነጅ ያለው ብላ ታንከራተተችው በኋላ እሷ ላካኝ እንዳል ስንትር እያደረገችው እንደ ሰው በነገራችን ላይ ልብ የለውም። ወላሂ ልክ እንደ ያጋጣባ ማፊ ፋይዳ የመና የስትለው የሚያን ይሄዳል ሰር ሚስኪና ኢትዮጵያን የስትለው ኢትዮጵያ ይሄዳል። ወላ የኔ እሱም ብሆን ማለት ነው በቃ አብጄ በቃ ነቅዬ ነበር የሚሄደው ማለት ነው። ዛሬ ደግሞ ቆይ ፕሮፋይሏን የእሷን ፕሮፋይል ነው ማድረግላቸው ማለት ነው። የዚህ ጭንትጨ የእሷ ፕሮፋይል አባላም አወጣዋለሁ የእሷን ፕሮፋይል ኮላ ላዚም በመዛብጋ በዚህ በዚጋ በነፍስ ሽ ለምን እንደሆነ አላውቅም። ስታፈሩላ ላዚም እና ውድ ቤተሰቦቼ ማለት ነው። ሱመያ ናበረ አሳትፋት በቃ የሴቶች ጀግና የሴቶች ብርቱናት ማለት ነው። ወላሂ ገረመኝ ዛሬ ማለት ነው። እና እንዴ ዛሬ ሱመያስ ቀኛት ታቀም ማለት ነው። በህይወቴ ወላሂ በሳቅ ፈንድተለል ረ ቢስሚላህ

ወደማ ላወራሽም ብላ ትቀለጥመኛለች እናቴ እና ሀባይ ቦች እኔ ወሬ አልችልም፣ በአንድ ሰው ጋር ሳወራ ነው እንጂ ደስ የሚለኝ። ብቻዬን ታወራ ምንም አይሳካልኝም። ግን እሷ በቃ እንዲህ ስላት የውሸት ይመስላታል። እናንተ እንግዲህ ይህን ዛሬ አስወርታኛለች አይደለ? ጢቅ አርጉባት ማለት ነው። መዲና የሚባሉሽ እስማ የሆነ ላይክ ማርጓት አበረ ብቻ ብቻ ብቻ አበረታቷት ማለት ነው። አበረታቷት ስንት ላይክ ስንት ደርሳ ነው እንዴ? ባየኋት ኦዮ ኦዮ ኦዮ ኦዮ ኦዮ እና ስድስት ደቂቃ አለው። እኔም እንደ በቃ ኢትዮጵያ ሂጅ ማለት ነው። በቃ እንደሱ መሄጃ መሆን ነው እምፈልገው። ባሌን እንዲዋለው ማለት ነው። ውጣ አገባ እያልኩኝ ማለት ነው። አንዴ እዛ ነው፣ አንዴ ዝም ነኝ እያልኩኝ እኔም እንደሱ ባሌን መከራውን ነው የማሳየው ማለት ነው። አፈር ነው የማስገጠው የኢትዮጵያ ወንዶችን። እንደዚያ አልተደረጉም። አይረቡ እንደው በቃ ልካቸውን ማስጨረስ አለብን ማለት ነው። እያገባን በቃ የምን ሀቢቢ አሊቢ ነው ይት አባቱ ያመዲያ ወንዱላ የምር ነው እእጅ እንትን አትበሉላቸው ማለት ነው። የሆነ ተስፋ ምናምን አትቁረጡላቸው። በቃ ባልሽ ተሆነ ባልሽ ነው የሚዝስቶን ይዝሻል እንጂ አትለማመጧቸው። የኢትዮጵያ ወንዶች ማለት ማለት የሌላ ሀገር ዜጋ ግሞ እያልኩኝ አይደለም ግን ስትል ለማመጡና ስትል መጠመጡላችሁ ያውቃል አይደለ? እንትን ነው የሚያርጓችሁ የሆነ አዛጋይ ደግሞ ደሞ ይቅርታ ሶሪ፣ ፋሚሊዎቼ እንቅልፍ ስላልጠቅብኩኝ ነው ማለት ነው። ረት የመሟዘዝባችሁ እናም ደግሞ ቪዲዮ ሊሰራ ምንትን ብዬ አይደለም። እሷ ዘንድ ያልጫወት መጣለሁ ወይ ስሬ ብላ አስገድልችኝ ነው የሚባለው። ስሪ ብላ እንትናልች ማለት ነው፣ ግዴታ መስራት ነበረብኝ ቪዲዋችሁን ማለት ነው። እና በቃ እንዴ፣ ልጆቻችሁን ልጅ ተወለዳችሁ ልጆቻችሁን አትበትኑ ልክ እንደ ስሞያ ልክ እንደሷ ሁኖ ማለት ነው። በጣም ደስ የሚለው ያካል ማለት ነው። እና ሀባይ ቦቼ ተተመቻችሁ ቪዲዮ ላይክ፣ ሸር ማድረግ እንዳትረሱ ማለት ነው። እኔ እኮ እየገቡ ላይክ የማያደርጉት ላይክ አርጉ ስትባሉ ሌሽ ላይክ አታረጉ።

ላሳጥባትና ወላሂ ሳይሆነኝ ያረጅው ረ የየስማ ተለየ። እንደው እኔም ብቻ ነው ወይስ እናንተንም ነው? ካሚዲዎች እንደው ወገባችሁ ነው የሚይዛችሁ?

ይበቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ምን አወራሽ? መስለ ሰላም አለይኩም። እኔ ያወራው ስለ ሱመያ ሐቢብቲ ሱመያ ያየው፣ ዛሬ ሱመያ ነው። ምን ያደረገች ሱመያ፣ ቤት ዲያ ኢትዮጵያ እኮ ነው ያለችው፣ የድሮ ፎቶዋን እንትን እንዴ፣ ይሄ ሰፋት ስለተቆረጣ የኢትዮጵያ ባህል ስታስተዋውቅ እኔ በጣም ነው ደስ የምትለኝ